ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ በአዴ ድራማ ክፍል ሀያአራት ይዤላችሁ መጣሁ ማለት ነው ውዶቼ። ባለፈው ፍቅር ለአዴ እንድታገት ምንድን ነው ጋርድ እንደቀጠረች ነው ያቋረጥነው ማለት ነው። ባረኩም ከበት እንደወጣ ነው ያቋረጥነው ማለት ነው ውዶችዬ። ዛሬ ደግሞ ፍቅር ለአደይ የሰፈር ልጅዋ ለሱ ነሱ ብርከፍላ ማለት ነው፣ ለአዴ አሳገተቻት ማለት ነው ውዶችዬ። ወደ አዴ ቤት ወደ ኤላ ቤት ሂጂ ብላት ምግብ ሰርተሽ ቤት አጭለች ሂጂ ብላ ልካት ማለት ነው። ለእነሱ ደግሞ ነግራው አዴይ ቤት ነው ያለችው፣ አሁን ስትወጣ ጠብቃችሁ አፍኗት ብላ ነገረቻቸው ማለት ነው። እና እዛ ላይ ሄዳ ምግብ እየሰራት እያለ ምግብ ሰርታ ስትመለስ ነው ያገቷት ማለት ነው። ወደች መጀመሪያው መጀመሪያ ዳዊትና አዴ ያለበት ነው ማለት ነው። አደይ እኔ እኮ አፈቅርሻለሁ፣ ለምንድን ነው የማታረግኝ? ፍቅሬ ተቀበይኝ፣ ተቀበይኝ፣ እኔ አፈቅርሻለሁ ስላት ባሮክ ውጭ ላይ ሆኖ እያዳመጣቸው ነበር ማለት ነው። እሷ ደግሞ እኔ አልችልም፣ አደይና አልችልም፣ ሰው ቤት እኮ ነው ያለሁት። አሁን ልቀቀኝ፣ አሁን ልቀቀኝ፣ ባሮክ እና ፍቅር እንዳይመጡ ምናምን እያለችው እያለ አዳመጠው ማለት ነው። እና እያዳመጠ ነበር ከዛ ከዛ ወጣ ማለት ነው። ከዛ ለዳዊት ለባረኩ ምን አለው፣ ባሮኩ አንድ ነገር ላስቸግርህ አለው ከወጣ በኋላ። ምንድን ነው የምታስቸግረኝ አለው። ፍቅር ያዘኝ አለው። ከማን ጋር ነው ፍቅር የያዘ? ከአደይ አለው ማለት ነው። ከአደይ ምንድን ነው የምትለው? ምን አስበህ ነው ምናምን አለው ማለት ነው። እንዴ ባረኩ ይታወቀሃል፣ እየተናደድክ እኮ ነው። ምን ችግር አለው አለው ማለት ነው። አይ አይ ምንም ምንም ችግር የለውም ብሎ ተቀመጠ አደይ እኔ አፈቅርሻለሁ እያልኳት ነገሩ እሷ ወንድሜ ወንድሜ ነህ ብላኝ እሺ በቃ ችግር የለውም በወንድምነት እያልኳት አሁን ተገኘው ምናምን እያለ ብቻው እየተናገረ ማለት ነው ምን ሆነ ነው እንዴ ፈዘዝ እኮ ተናገር እንጂ አለው አይ ምንም አልሆንኩም ምንም አልሆንኩም ባይሆን የምታግዘኝ ነገር አለ አለው ምንድነው ማገዝህ አለው እንደማፈቅራት ንገርልኝና ንገርልኝ፣ አንተ አለው። አይ እንድዝማ ልሆን አይችልም አለው ማለት ነው። ለምን ለምንድን ነው መሆን ማይችለው ለምንድን ነው አለው ማለት ነው። ከዛ እሱ ወደ ውጭ ወጣ። ለምንድን ነው እኔ ያልነገርኳት? ምን ነበረበት? እኔስ እንዳንተ በነፈሰልኝ፣ ተናገሬ በወጣልኝ ምናምን እያለ ባረክ ማለት ነው። ከዛ ፍቅር ከላት በላይ ወይም ላይ እያለች የዳውት እህት ማለት ነው፣ የዳውት እህት ኤልዳ ማለት ነው። ወደ ፍቅር ሄደች። ምን ለምንድን ነው የምታየኝ? ያለቻት ነገሩ ሰተች እኮ ቀናተኞች ነን። ለምንድን ነው አምሬ ስላየሽኝ ነው እንደዚህ የምትኮሳተሪው አለቻት ማለት ነው። ምንድነው አሁን አንቺ አምሮብኝ እያልሽ ነው? አለቻት አዎ ከዚህ በላይ ምን ሆን አለሁ። ወደ ትልት ሄጂ ነው አለቻት። ወደ ኤላ ቤት ነው ወደ ኤላ ቤት እሄዳለሁ። እንዴ ኤላ አሁንም አልተ አሁንም ከሱ ጋር አለች፣ አልተቀየም ሽው ከአዴ ጋር እየማገጠ እያይ ሽው አለቻት። ማለት ነው ምንም ችግር የለውም። እሱ ምንም ያደረገው ነገር የለም። ይቅርታ ካደረ ይቅርታ ከጠየቀኝ ችግር የለውም አለቻት ማለት ነው እና እሱ እኮ ምንም እሱ እኮ ምንም ጥፋት የለበትም። የእሷ የአዴ ችግር ነው እንጂ እሱ እኮ ምንም ጥፋት የለበትም አለቻት ማለት ነው። ለምንድን ነው ጥፋት የሌለባት እሷ ናት እንጂ ለመጡ ወንዶች ምን እንደምታስነካቸው ምናምን አለቻት ማለት ነው። ችግር የለም አሁን ሄድኩ፣ ሂጅ አለው ብላ ወደ ኤላ ቤት ሄደች። ወደ ኤላ ቤት ከሄደች በኋላ ኤላ ሄሪት ማለት ነው። እንዴት ነህ? አለችው ደህና ነኝ። መጽሐፍ እያነበበ ነበር፣ ተቀመጠች። ምን ልትሰሪ መጣሽ? አላት። እዚህ ላድር ነዋ አለችው። ምንድን ነው ምን ልታደርግ ነው እዚህ የምታድሪው? አላት። በቃ ጊዜ ማሳለፍ ፈልጋለሁ ከአንተ ጋር አለችው። ምንድን ነው ፍቅር ሳለ ፍቅር ቤት አለው። የስራ ውጤቶች ናቸው ከነሱ ምን ማለት ነው ሽሮ ብቻ ሽሮ ነው የሚበሉት፣ ሽሮ እየበሉ የሽሮ ውጤቶች ናቸው አለችው ማለት ነው። እና ሽሮ ስለሚበሉ ሁሉም ሁል ጊዜ ሽሮ ነው የሚበሉት፣ የንግግራቸውም ሁሉ ነገራቸውም የሽሮ ውጤት ናቸው አለችው ማለት ነው። ትእዛዝ ባልሽኝ፣ አሁንም ለአዴ ልጠራት እያልኩ ነበር። ረቦኛል በጣም ነው የራበኝ። አሁን ምግብ ስሪልኝ አላት ማለት ነው። አሁን ሽሮ እፈልጋለሁ ርጎኛልም ሽሮ ስሪልኝ አላት ማለት ነው። ምንድን ነው አሁን አለችው አዎ ለአዴ ልጠራት ፈልጌ የነበር ሽሮ ስሪልኝ እና ሽሮ መስራት ያቅተኛል እንዴ ብላ ወደ ክሽና ቤት ሄደች ማለት ነው እዶችዬ ከዛ ክሽና ቤት ሄዳ አንዴ ሽንኩርቱ ወደ መሬት ትጥለዋለች አንዴ መክተፍ አቅቷት አይኗ ታሻሻለች ምናምን እና እንደዛ እያለች እያለ። መጣ ማለት ነው። ምን እየ ሰራች ነው አላት። እንዴ አቃጥለኝ እኮ ነው አይኔ እያቃጠለኝ እኮ ነው ብዙ ጊዜ ስላደረግኩ ሳልሰራ ከዛ አዴ መጣች ማለት ነው። አዴ መጣች መስራት ግን አቅቶታል ማለት ነው እና እሷ መስራት አቅቷት በቃ ራሴ ሰራዋለሁ ብሎ ቃ አስተዋት በኋላ አደ መጣች። ዋው አደይ መጣሽ! ወሳኝ ጊዜ ነው የመጣሽው፣ እና ሽሮ ሰውዬ ርቦኛል አላት። እሺ ግን ለምን መጣሽ አለቻት። እሉ ማለት ነው ለምን ነው መጣሽው? ለምን መጣሽ አለቻት። ምንም ፍቅር ልካኝ ነው አለቻት። ከዛ እሺ ብላ ምግብ ልሰራ ሄደች። ወጥ ሰርታ ምናምን ምግብ ካዘጋጀት በኋላ አሊ አዲ ኢላ ሀዲ ወደ ፍና ቤት ማለት ነው። አዲ ግን ፍቅርና አሉ እያሳቃየሽ ነው አዲ እና አሉ እያሳቃየሽ ነው አይደል አላት። አይ ለምን ምን ለምን ጠይቀኝ አለች። አይ ከሆነ ተው ያስታውቃል አላት። አይ ምንም አይነኩኝ፣ ምንም አላለኝ ምናምን አለች ማለት ነው። እዛ ግን እንደዚህ ብለሽ ስትከራከርላቸው ምናምን፣ ስንት ስቃይ እያደረሱብሽ አንቺ ጋር ምንም አላሉኝም ቀበጥ ስለሆነች ነው ምናምን እያልሽ በደልዋ ትሸፍኛለሽ ምናምን አላት። ለምንድ ነው የማታስተምሪያት? ይህ ሁሉ ከአንቺ ጋር ሆኖ ምግብ መስራት ካቃታቸው ለምን አታስተምሪያቸው ምናምን አላት። አይ፣ ምን እኮ መስራት ከፈለጉ እኮ እኔ እስከ ማስተምራቸው አይጠብቁም፣ ሁሉ ክፍት ነው አለችው። ማለት ነው ከዛ እሽ፣ ነይ እስኪ መቅረቡ እንኳን እናግዛት አላት። ከዛ እንደዚ ሰላት ወጣች ዝም ብላ ማለት ነው። እሱ የሚበሉበት እቃ ይዞ ወጣ ማለት ነው ወዶቴ። ከዛ ምግብ በልተው ምናምን እሷም እየዘፈነች ማለት ነው ይች ኤልዶ ሶፋ ላይ ላይ ሄዷ መልክ መልክ ሁሉም ነገር አሟልቶ ሰጥቶት ጸባይ ግን ዞሮ ዞሮ እያለች እየዘፈነች እያለ መጣ ማለት ነው እ ምንድን ነው እያደረግሽ ያለሽው አላት መልት አይ ምንም አላደረግኩም አለችው ማለት ነው ከዛም አደይ ወደ በቷ ስትሄድ ወደ ቤቷ ስትሄድ እህቷ ግን እየተጨነቀች ነው። ምን ሆኗ ነው ጌታ ወይ የማትለቀው ፍቅር ደግሞ ምን አለችው ለዳዊት፣ አደይ የት ሂዳ ነው አላት። አደይ ማ እንቢ፣ ወደ ኤላ ቤት ሂጂ ኤላ ቤት ብያት፣ አጽርተሽ ነይ ብያት፣ እሷ ግን እንቢ አልመለሰም። ተመችቶኛል፣ ተመችቶኝ ነው ያለው አትረብሽኝ ብላኝ፣ ብላ ዋሽታ እኮ ነው ለዳዊት ነገረችው። ዳዊት ደግሞ እንደዚህ ብላለች አሉ አዎ፣ ተናደው ወደ እህት ዋህደ አደይ አደጌት ና ታናት አደይ ፍቅር ልካት ነው ልካት ነው ወደ ወደ ኤላ ቤት አለችው ማለት ነው። ከዛ ለምንድን ነው ምንድን ነው ከፍቶት ይመስላለ እሷ ለምንድን ነው አለችው። አይ ምንም ብሎ ወጣ ማለት ነው። እና እሷ ከዛ አደይ ከዛ ስትመለስ ይሄ የሰፈር ዋ ልጅ እና ፍቅር የቀጠረችው ልጅ ሆኖ ጠበቋት ማለት ነው። ውዶችዬ እዛ ላይ ጠብቀው አፈኗት ማለት ነው። ክፍል አርባ ሀያ አራት ሀያ አራት አደይስ ምን ሆና ይሆን? ማንገላግሏት ይሆን የምለው ይዘላችሁ መጣለው ውዶችዬ። እስከዚያኛው መልካም ቆይታ ይሆንላችሁ። ሳብስክራይብ ያደረጋችሁ ቤተሰብ የሆናችሁ ተቀላቀለ ውዶችዬ አመሰግናለሁ።